የማሳክምበት ራሱ ግራው ገብቶኛል። እለት የሚበላው እንጀራ የሚያለልኝ ሰውነ፣ ልጁ በጣም ታሞብኛል ና እርዳታ የለኝ። እባክህ ልጄ ልጄ ተባበረኝ። እናንተማ ምን ማን አለኝ እናንተማ፣ ተተዋችሁኝ። አትተውኝ፣ እርዱኝ አለሞቼ እግዚአብሔር ይስጥልኝ። ቴ አራት አመት ምናምን ሁኖታል አልጋ ላይ ከተኛ። እናቴም ደግሞ በፊት አንድ ጉሯ አርቴፊሻል ነበር ቀኝ ጉሯ፣ አሁን ደግሞ ግራ ጉሯን ነርቭ በጣም እያመማት ድጋፍሽ ባይለየም ይረዳ የለኝም። በክራይ ቤት ነው የሚኖረው። በራ በመከራ በችግር ላይ ነው የሚኖረው። እችን የምትልክልኝ እያረኩ ነው የሚቆም ሰው ምንም የለኝም። ምን ማየዬ እኔም እሷን ማስተምር በዚች ብሞስር ማየዬ የምትስተማርልኝ እንደ ሰው ቦርሳ ይዛ የምትገባ። አሁንም አሞብኝ ነው ዛሬ ጥቻት የመጣሁኝ። ማየዬ ሁለሽ ግቢ ክፋይንካሽ። አሁንም ማየዬ አንደኛዋ ልጄ ደግሞ በሽተኛ ናትኝ። እንደፈለኩ መስራት አልችልም። እና በፈጣሪ ስም እጠይቅሻለሁ። አሁንም እባክሽን እላለሁ አመሰግናለሁ። በጣም እንዲያው ከጎዳና አውጡን። አሁንም ይኸው ለክኔና ነው፣ እጅ የለኝም፣ እግር የለኝም። ልጆቹም ይኸው ታማሚ ናቸው፣ አገር ያውቃቸዋል። ተመስገን ጌታ እግዚአብሔር ይባርክልን። እናመሰግናለን። የማርያም አራስ ነኝ ምንም ነገር የለኝም። በባዶ ቤት ነው ጥሎኝ የሄደው። እባካችሁ ተላመኑ። እባካችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምክንያቱም አንድ ሰው ከሚያገኘው ነገር ከሱ በታች ያለውን ሰው መርዳት ቀላል ነገር አይደለም። እስታሁን ስትረጅ ይቆይ ተሻል ያሁኑንም አደራሽን እርዳታ ሻይለኝ። እማዬ ዘላለም ማለ ማለም ሶስት አይነት መድኃኒት ማይቋረጥ ዘላለም ማይቋረጥ መድኃኒት እወስዳለሁ። እማዬ ልብ አይቶ ልብ አይናይቶ ልብ ይፈርዳል። እማዬ ጥርሴ ምላሴ ሁሉ ያለቀነኝ እማዬ በመድኃኒት አልቆ እማዬ እርዳታ ሻይለኝ። አሁንም ከምትሰጭን ከዚች ብር ላይ ጫማ ምሬ ነው ልጆቼን ማሳድገው። ሁለት ልጆች ማሳድገው፣ ቤት ኪራይ ከፍላለሁ እና ከዚህ ላይ ጨምሬ ነው ለልጆች የዳቦ ምገዘውና እባክሽን ሌላ ምንም መተዳደሪያ የለኝም። ረዳትም የለኝም። እንዲሁ አንቺን እጅ ያንቺን እና የእግዚአብሔርን እጅ እያየሁ ነው የምኖረው። አታቋርጭ። እርዳታ አይቋረጥብኝ። በሽተኛ ነኝ። በጣም ታማሚ ነኝ። ሰርቼ ያልበላል። እግዚአብሔር ስጥልን። እድሜና ጤና ስጥልን። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። የልጆች እናት ነኝ፣ ያው እኔም ታማሚ ነኝ፣ ግን እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። በጣም አመሰግናለሁ። አቤል እግዚአብሔር ይስጥህ፣ እግዚአብሔር እመቤት ይስጥልኝ። አቤል እግዚአብሔር ይስጥህ፣ መድኃኔዓለም ይስጥልኝ። ያንተ ነህ ሰው ደሞ፣ አይ ሰው ወደር ይስተሃባ እኔ ተማሪ ሳምሬት ነኝ። አቤል ስለምረዳ ያመሰግናለሁ። እስከፊት ዘሩፋኤል ያሬድ ከሲውዲን ለተማሪ ይገረመኳንንት መኳንንት እስካሁን ስደረሱ ነበር እናመሰግናለን። እናትየው መልእክት አላቸው። ዘሩፋኤል ልጄ እኔ ልጁ በጣም ታሙ መኝታ ላይ አልጋ ላይ ነው ያለ። ልጁ ታሞብኛል። እኔም የምታየኝ ማየት የተሳነኝ አይነ ስውር ነኝ፣ ጨለማ ውስጥ ያለው እማሳክምበት እራሱ ግራው ገብቶኛል። እለት የሚበላው እንጀራ የሌለኝ ሰው ነኝ። ልጁ በጣም ታሞብኛል። ና እርዳታ ይልኝ እባክህ ልጄ ልጄ፣ ተባበረኝ። ተሰፈር እየተለመነ በይሰሙን ይኸው ህክምና ላይ ነው ያለ፣ እየታከመ ነው ያለ። ተሰፈር እየለመኑ ነው፣ ዘም ጓደኞቹ እየለመኑ ነው። እየታከመ ያለው አልጋ ላይ ነው ዛሬ ልብስ ማጠብ እራሱ ግራ ገብቶ እኔ በለው ጠብቶ ተቀምቻለሁ። ልጄ ሞት ብቻ ነው የሚጠብቀው ልጄ ታሞብኝ። አትርሰኝ፣ አትርሰኝ በጦለትም አትርሰኝ። ሁላችሁም ያላችሁት ሁሉ አትርሱኝ፣ ዘመዶች ጭንቅላይ ነው ያለሁት። ገነት ወይም ወለተመድን ከጀርመን ለወይዘሮ ያየሽ ሀብታሙ እስካሁን ሰጃችሁ ስለነበር እናመሰግናለን። እርዳታሽ አይቋረጥብን በእናንተ ላይ ነው ያለሁት። እናቶቼ ረዳቶቼ፣ እናንተማ እርዳታውን አታቁሙብኝ። እኔ ምንም የሰው እጅ አይች ነው ማድረው ምንም የሌለኝ ድሀ ነኝ፣ ደካማ ነኝ። ደግሞ በዚያውም ላይ አይኔም ደግሞ የደከ ምን ያለ እናንተማ፣ ምን ማን አለኝ እናንተማ። ተተዋችኝ አትተውኝ፣ እርዱኝ አለሞቼ። እግዚአብሔር ይስጥልኝ ብሩክ ወይም ኃይለ ሚካኤል ከእስራኤል ለወይዘሮ ሕይወት ተስፋዬ እስካሁን ስለዳቸው ስለነበር እናመሰግናለን። እሳቸው መልእክት አላቸው። ብርኩዬ እንኳን ለፋሲጋ አመት በዓል በሰላም አደረሰ። እስካሁንም እየረዳኸኝ ነው። አሁንም እንዳይቋረጥብኝ። የሚረዳኝ ሰው የለኝም። ልጄ አደራ፣ የሚረዳ የለኝም። በክራይ ቤት ነው የሚኖረው። በራብ በመከራ በችግር ላይ ነው የሚኖረው። እችን የምትልክልኝ እያረኩ ነው የሚቆም ሰው የኔ ጌታ የኔ ልጅ እግዚአብሔር ይስጥ እድሜ ይስጥ እንጀራ ይስጥ ጨምሮ ይስጥ። የኔ ጌታ ለምለም ወይም ወለት ተማሪያም ከካናዳ ለተማሪ ሀና ሰለሞን እስካሁን ስረጃ ስለነበር እናመሰግናለን። እናትየው መልእክት አላት። ማይዬ እግዚአብሔር ይስጥልኝ። እስካሁን ስተምርጅኝ የነበረ አመሰግናለሁ። እናት አለም አሁንም ቢሆን እድሜ ልክ ማይቋረጥ መድኒት አለን ማይዬ ምንም የለኝ ምን ማየዬ እኔ እሷን ማስተምር በዚህች ብወስዳት ነው። በአምስት መቶ ኢቱብር ማየዬ እምትስተማርልኝ እንደ ሰው ቦርሳ ይዛ ምትገባ አሁንም አሞብኝ ነው። ዛሬ ጥቻት የመጣሁኝ ማየዬ ሁለሽ ግቢ ክፋይን ካሽ አሁንም ማየዬ እስታሁን ስትረጅ ይቆይ ተሻል ያሁኑንም አደራሽን እርዳታ ሻይለይኝ እማዬ። ዘላለም ማለ አለም ሶስት አይነት መድኃኒት ማይቋረጥ ዘላለም ማይቋረጥ መድኃኒት ወስዳለሁ እማዬ። ልብ አይቶ ልብ አይን አይቶ ልብ ይፈርዳል እማዬ። ጥርሴ ምላሴ ሁሉ ያለቀነኝ እማዬ በመድኃኒት አልቆ እማዬ። እርዳታ ሻይለይኝ አሁንም ጽዮን ወይም ወለተ ማርያም ከጀርመን ሁለት ሰው ነው የምትረጅልን፣ አቶ ነጋሽ ተስፌነና ወይዘሮ አየለች ገብረሃና ነው። እስካሁን ስለጅልስ ስለነበርና እናመሰግናለን። ልጃቸው መልእክት አለው። እስካሁን ስላደረግሽልን ነገር እናመሰግናለን። ከአሁን በኋላም ድጋፍሽ ባይለየን ብዬ አስባለሁ። አባቴ አራት ዓመት ምናምን ሁኖታል አልጋ ላይ ከተኛ። እናቴም ደግሞ በፊት አንድ ጉሯ አርቴፊሻል ነበር ቀኝ ጉሯ፣ አሁን ደግሞ ግራ ጉሯን ነርቭ በጣም እያመማት ከቤት አትወጣምና እኔ ነኝ ትንሽ ትንሽ እንትን ምለው እና አንቺም ደግሞ ድጋፍሽ ባይለየን ብዬ አስባለሁ። አመሰግናለሁ። አልማዝ ወይም ወለተ ኢየሱስ ከዩኤስኤ ለወይዘሮ ልኬ ወልደ ጻዲቅ እስካሁን ስትረጃቸው ስለነበር እናመሰግናለን። ልጃቸው መልእክት አለው። አልማዝ ወይም ወለተ ኢየሱስ እናቴን እስካሁን ስትረጅልኝ ስለነበር አመሰግናለሁ። እሷ ነጭ የምታስተዳድረ ና አሁን ወገቧን አሟት በሰው ገዛ ነው የምትንቀሳቀሰው ና እርዳታ ሻይልኝ ክብረ አብ ከዩኤስኤ ለወይዘሮ ባዩሽ ሙሉ እስካሁን ስትረጃቸው ስለነበር እናመሰግናለን። ልጃቸው መልእክት አላት። እስከ ዛሬ ድረስ ስትረጅን ስለነበር እናመሰግናለን። ችግራችን ችግራችን እናቴ ያማታል ተርፋ አንጀት አላት እና አሁን መምጣት አልቻለችም። ያልመጣችበት ምክንያት አሟት የቀረችው። አንዳንዴ ያሟታል መቆም መራመድም አችልም። ጥሩ ብር ከዩኤስኤ ለረድኤት ይገረም እስካሁን ስትረጃ ስለነበር እናመሰግናለን። መልእክት አላት። እስካሁን እየረዳሽ እንደሆነ በጣም እስካሁን ደስ በአንቺ ነው። ለልጅም ለኔም ለእለት ቁርስና ለረዳቡ መግቢያ በጣም ነበር የምቸገረ። አሁን በአንቺ እርዳታ ነው። አሁንም ደግሞ ባክሽን ለወደፊቱ ደግሞ ማንም የረዳይ ሰው ወይም ደግሞ ሌላ ነገር የምንቀሳቀስበትም ያው ልጅ ይዤ እንደፈለግኩ ለደና ስራ መስራት ስለማልችል ባክሽን፣ ቴዌ ባክሽን ለወደፊቱም እንዳታቋርጭብኝ በእግዚአብሔር ስብርም ጠይቅሽ እና ደግሞ እግዚአብሔር ባለሽበት ይጠብቅሽ። አመሰግናል። ብርሃን ወይም ወለተ ማርያም ከዱባይ ለሁን ያለው ንጉሴ እስካሁን ስትረጁ ስለነበር እናመሰግናለን። እናትየው መልእክት አላት። ወለተ ማርያም እስካሁን ላደረግሽልኝ ነገር እመቤት ቅድስት ድንግል ማርያም እሷ ትስጥልኝ። ባወጣሽ ሁሉ ዘመንሽ ሁሉ የተባረከ ይሁን። አሁን ደግሞ እናቴ እባክሽ እርጅኝ ስራ ትቼ ልጄን ይዤ ቁጭ ብዬ አለሁኝ። የሚረዳኝም የለም ያለ አንቺና ያለ ፈጣሪ። በተቻለሽ ምለምንሽ፣ በተቻለኝ ሁሉ እርዳታሽ አይቋረጥብኝ ብዬ ነው ምለምንሽ። እንኳን አደረሰሽ፣ እግዚአብሔር ይስጠልኝ። ኪዳን ወይም ጽጌ ማርያም ከዱባይ የዓለም ወርቅ ስዩም እስካሁን ስጃ ስለነበር እናመሰግናለን። መልእክት አላት። እዚጌር ስጥልን፣ እናመሰግናለን። ያኑራችሁ፣ ያሰንበታችሁ፣ አመት እንደእለት ያደርሳችሁ። እርዱነ ተራዱነ፣ ተመስገን። ጌታውን ፊትም የረዳችሁን አሁንም እናንተ ታውቃላችሁ፣ ፈጣሪ ያውቃል። እናንተ መክነሙ ፈጣሪ ያውቃል። ሰንቱልን እንጂ መርዳቱ እንዲያው ጎዳና አውጡነ አሁንም ይው እንደ ክኒና ነው። እጅ የለይም፣ እግር የለይም። ልጆችም ው ታማሚ ናቸው። አገር ያውቃቸዋል። ተመስገን ጌታ፣ እግዜር ይባርክልን። እናመሰግናለን። ኤዶም ከዩኤስኤ ለማክቤል መንግስቱ ስትረጀ ስለነበር እናመሰግናለን። እናትየው መልእክት አላት። አመሰግናለሁ ኤዶም፣ እግዚአብሔር ያክብርልኝ። እስካሁን ስለረዳሽ በጣም አመሰግናለሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምክንያቱም አንድ ሰው ከሚያገኘው ነገር ከሱ በታች ያለውን ሰው መርዳት ቀላል ነገር አይደለም እና ወጋሽን እግዚአብሔር ይክፈልልሽ። እኔ ሙለ የቤተ ክርስቲያን በሚሄድበት ሰዓት ለምትረጅልኝ ልጅ ለአንቺ በጣም ጾሎት ታደርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ በጣም ባለይ በምችለው ጾሎት ታደርግልሻለሁና እግዚአብሔር ይስጥልኝ። አመሰግናለሁ አሁንም ከምሳችን ከዚች ብር ላይ ጨማምሬ ነው ልጆች ማሳድገው ሁለት ልጆች ነው ማሳደገው ቤት ኪራይ እከፍላለሁ እና ከዚህ ላይ ጨምሬ ነው ለልጆች የዳቦም ገዘውና እባክሽን በእግዚአብሔር ስም እጠይቅሻለሁ እርዳታሽ ባይቋረጥ በጣም ደስ ይለኛል እና አንደኛዋ ልጄ ደግሞ በሽተኛ ናትኝ እንደፈለኩ መስራት አልችልም እና በፈጣሪ ስም እጠይቅሻለሁ አሁንም እባክሽን እላለሁ አመሰግናለሁ። በጣም አልማዝ ወይም ቀጸላ ማርያም ለወይዘሮ ቀዲሴ ኡማ ስትረጃቸው ስለነበርና አመሰግናለን። መልእክት አላቸው ማ የል እግዚአብሔር ይስጥሽ፣ መጀመሪያ ሆ የሰጠሽ ያሁኑም እኮ አደራሽን፣ ምንም ችዬ አልችልም፣ ችዬ አልሰራም፣ ልጅ የለም ምን የለም፣ ቀባሪ እናንተ ነው ብዬ ነው ጠብቀ፣ እናንተ እግዚአብሔር ይስጣችሁ። ያአሁኑ እሁን የሚቀጥሉልኝ፣ አደራሁን፣ አደራ ምንም የለኝም፣ አደራ ልጆች፣ አደራሁ አደራሁን፣ ርዳታችን እግዚአብሔር ይቀበላችሁ። በሰብይ ከቤት ናርዶስ ወይም ወለተ ኡራኤል ከዱባይ ለወይዘሮ ፀሐይ ተስፋዬ ስትረጃቸው ስለነበር እና አመሰግናለን መልእክት አላቸው። እሺ የእኔ ማር ምንም ነገር የለኝም። የ78 ዓመት አዛውንት ነኝ። ምንም ነገር የለኝም። መድኃኒት ሁለት አይነት መድኃኒት ተጠቃሚ ነኝ። ግፊት በየቦታው ይወጣለኝ፣ እየወደቅኩ ነው ያለሁት። ስለዚህ አንቺና እግዚአብሔር ናቸው እምትረዱኝ። አሁንም እርዳታ ሻይልኝ። እኔ ማር አመሰግናለሁ። አውኩ ሌላ ምንም መተዳደሪያ የለኝም፣ ረዳትም የለኝም። እንዲሁ አንቺን እጂ ያንቺን እና እግዚአብሔር ንጂ እያየሁ ነው የምኖረው። አታቋርጭብኝ። እኔ ማር አመሰግናለሁ። እድሜሽን ያርዝምልኝ። ልጅ ካለሽም ልጅሽ የተባረከ ይሁንልሽ። ፍቅረ ማርያም ከዩኤስኤ ለተማሪት ሳምራዊት ወልዴ ስትረዳ ስለነበር እናመሰግናለን። መልእክት አላት። እኔ እህቴን ወክዬ መጣሁት። እህቴ ስላልተመቻት አልመጣችም እና እስከ ዛሬ ስለምረጃት አመሰግናል አታቋርጭብኝ፣ ቀጥይልኝ። አመሰግናል ለምለም ወይም ሁለት ሀዋርያት ከዩኤስኤ ለህፃን ሊና አብዱሰላም ስትረዳ ስለነበር እናመሰግናለን። መልእክት አላት። እኔ ለሊና ወላጅ እናት ነኝና እስካሁን ስትረጅልኝ ስለነበረ በጣም አመሰግናለሁኝ። አሁንም አታቋርጭብኝ። የእሷ ታላቅ እህቷ የአስር ዓመት ልጅ ናት። በእጇ ማት በላ እራበኝ፣ ጠማኝ፣ በረደኝ፣ ሞቀኝ ማትል የነርፉ መምተኛ ልጅ ና ያለችኝ። ለእሷ ስት የባክሽ አታቋርጭልኝ። በአላስ መጠይቅሻለሁ ስላረግሽልኝ ነገር አታቋርጭ። እናመሰግናለን። ዳኜ ወይም ገብረሃና ከዩኤስኤ ለህፃን አርሴማ ኪዳን ስረዳ ስለነበር እናመሰግናለን። መልእክት አላት። አንተ በምትረዳኝ ብር ነበር የምማረው። አሁን ተቋርጧል። እርዳታ አይቋረጥብኝ። አቤል በእመቤታችን ልደታ ማርያም ስም ከሀያ ሰው በላይ ስለምትረዳልን እናመሰግናለን። መልእክት አላቸው ሀቤል አመሰግናለሁ በመቤት እርዳታ ስም ትረዳኛ የምትረዳኝ እግዚአብሔር ይስጥ። ቀድሞ እነዚያ ርስ እድሜ ና ጤና እና ጸበልተኛ ነኝ። በጣም ያመኛል ያመኛል። ልጅ ማስተማሪ ነኝ እና እግዚአብሔር ይስጥ። እርዳታ የለኝ ይላለሁ። ጤና ምንም ነበረ ጨምረ ነው እና ሕክምና ጤና ይስጥልን። እኔ ልብ ድካም አለብኝ የጨጓራ ቁስለት አለብኝ ታማሚ ነኝ። እውነት እናንተ በትረዱኝማ በህይወት የላም ነበረ እስከ ዛሬ ከና ልጆች፣ እድሜና ጤና ይስጥልን። በሽተኛ ነኝ በጣም ታማሚ ነኝ። ሰርቼ አልበላ እግዚአብሔር ይስጥልን። እድሜና ጤና ይስጥልን። እግዚአብሔር ስጥልኝ። በጣም አመሰግና የልጆች እናት ነኝ። ያው እኔም ታማሚ ነኝ፣ ግን እግዚአብሔር ስጥልኝ። እድሜና ጤና ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ስጥልኝ። አቤል እግዚአብሔር ይስጠ እግዚአብሔር መቤቴ ትስጥልን። እስከ ዛሬ ለረዳን አሁንም አታቋርጥብን። እግዚአብሔር ይስጥህ። እኔ ሶስት ልጆች ነው ማሳድገው ያላባት ስለረዳይ በጣም ነው ማመሰግነው። መቤቴ እድሜና ጤና ትስጥ። ቁም ነገር ልጆችም ካሉ ልጆች እኔ ባርክልህ ትልቅ ደረጃ ያደርሰልህ። አቤላ አመሰግናለሁ። የበስ ፍቃድ እናት ነኝ የሁለት ልጅ እናት ነኝ። እዛ አቤል እድሜና ጸጋውን ይስጥ። ይሄ እግዚአብሔር ስትልኝ አንድ ልጅ ነው እያስተማራችው ነው። እንዲው ለእናንተ እርዳታ ነው ያለሁት። እኔ ካን ስራ እያሰራውን ማስራ ደምቱን የሚሰራው እንትን በቃ ካልጋ ላይ ሳይነሳ ነው። እኔ ላሊት ስቼ ላሊት ነው የሚገፋው እግዚአብሔር ስታችሁ። እስካሁን ተቆርጦብኝ ነበረ እንደገና ተካትሎኝ ነበረ። አሁንም እናንተ እርዳታ ነው ያለሁት አንድ ልጅ ነው ግን አሁንም ትምህርት ቤት ወድኩ እጅ ትንብሎኛል። በቃ በጣም ተቸግሬ ለውኔ እናንተ በቃ በጣም ተቸግሬ በቃ ቤት ክራይ ምከፍለው ራሱ እየጎዳኝ ነው። አንዳንዴም ከመጣለው አንዳንዴ ከን ስራ አንድ አንድ የእናንተ ስራ ካገኙ ሰራለሁ። የእናንተ ርዳታ አሁንም አለ እያል አመሰግናለሁ። እኔ ተማሪ መቅደላይ ዳንኤል ነኝ። እርዳታውን ስለቀጠላችሁልኝ ያመሰግናለሁ። ስሜ ብዛዩ በአምላኩ ይባላል። እስከ ዛሬ ስለረዳኝ አመሰግናለሁ። እርዳታ የለኝ ይላሉ። አቤል እግዚአብሔር ይስጥህ መዳን ያለም ይስጥልኝ፣ ያንተም የሰው ድማ የሰው መውደድ ይስሃባ እግዚአብሔር ያክብርልኝ። እኔ ከ60 ዓመት በላይ ነው እድሜ አልጋ ላይ ደግሞ የተኛ ሽማግሌ አለ። ተው እህል እህል የሚል ነው። ከህፃን እንኳ ህፃኖቹ እንኳ ሲቆጧቸው ይሻላሉ እሱ ምንም እህል የሚበላ የሚበላ ነው የሚለኝ። ከዛ አምጥቼ ቤተ ክርስቲያን ይህም ሁሉ አልበቃኝ ቤተ ክርስቲያን እየሄድኩ ነው። ምንተ ማርያም እያልኩኝ አባ አታቋርጥብኝ። አንተን የሰው የሰራሁ ይባረክልህ፣ የዘራሁ ይባረክልህ። አባ አታቋርጥብኝ። በእግዚአብሔር ስለ መድኃኔዓለም አባ መድኃኔዓለም አባ ስቶ ይስጥልህ። አንተም እናመሰግናዊም አታቋርጥብኝ። ልጅቷን ብቻዬን ማሳድጋት አባት የላትም ስለረዳኝ አመሰግናለሁ አመሰግናለሁ። ስለረዳኝ ላላባት ማሳድጋት እኔ ተማሪ ሳምሬት ላይ አቤል ስለምረዳ ያመሰግናሉ። አቤል እኔ ተማሪ ዳግም ሳሜሌ በምትረዳኝ አመሰግናለሁ። እርዳታ ይለይብኝ ይላሉ። አቤል እኔ ብርቱ አለም ስንታየው ነው ስሜ። አሁን ስለረዳልኝ እርዳታውን ስለያስክልኝ በጣም አመሰግናለሁ። እድሜና ጤና ይስጥህ። ጤናህን ይስጥህ። ከሰው በላይ ያለህ አባቴ በጣም ነው የማመሰግነው። አቤል ሰላምታ ታስተምር ሰላምታ ታስተምር ተመረኝ አመሰግናለሁ። እኔ መስፍቃር ነው ስሜ ለምማረው እንድር አመሰግናለሁ። እኔ አብስረሽ ወቅ ታውስ የማርያም አራስ ነኝ። ምንም ነገር የለኝም በባዶ ቤት ነው ጥሎኝ የሄደው። ገና ወር ያልሞላል ነው የያዝኩት። የሚቀምሰው ምልሰው ነገር የለኝም። እየራበኝ እየጠማኝ ነው ምንም እበላው ነገር የለኝም። ልጁም ቀን ሌትም እያለቀሰብኝ ነው ምላጥባው በጣም እየተቸገርኩ ነው ያለሁት። አሁን ወደ መንገድ ለወጣ ነው፣ ወደ መስመር ለወጣ ነው። ምንም ነገር የለኝም። ምን ላጥበው ልጅ ቀንም ሌትም እያለቀሰብኝ ነው። ሳላስበው ቀቅር ከሌጡ ነው ወጥቶ የጠፋብኝ፣ አድራሻውንም አላቅም። መቀገራ ተጋብቶ ነው ያለው ታኝ ባካችሁ ተላመኑኝ ምንም ነገር የለኝም፣ በባዶ ነው ያለሁት። ምንም ነገር ትንሽ ታግዙኝ እንደው ብዬ ነው የመጣሁት፣ ተባበሩ ብዬ ነው የመጣሁት።